በጣም ትናንት ተነጋግረናል። ከሁሉም በፊት ሀሳቡን ያመነጫቸው የብርጌድ አመራሮች ሁለ ነገራችሁን ትታቸው ለእናንተ ነው ክብር የሚገባው። ቀጥዬ ትግሉ በዚህ ከተጀመረ በአንድ አመት ውስጥ አሁን ወደ ሁለተኛ ዓመት እያገባደደ ነው። በርካታ የቁስ ሌሎች ነገሮች ሁሉ ወጥተዋል። ከዛ ሁሉ ይልቅ እነዚህ ልጆች ማንነት ፈጥራቸው የሰጣችሁን አሰልጣኞች እጅግ አድርጌ ነው አመሰግነው። በድርጅቱ ስም ለእናንተ ሞራል በደንብ። አብዮቱ ሲጀመር ከዛሬ ሁለት አመት በፊት ቁጭ ብሎ ሲታቀድ ስትራቴጂካሊ ካስቀመጣቸው ግቦች አንዱ የሚመጣውን ትውልድ ማዳን ነው። የሚመጣውን ትውልድ በመልካችን መስራት ነው። እንደገና ፍርሰን መስራት፣ በእኛ ቅኝት መስራት ነው ግቡ አንዱ፣ አየህ እንዲህ ተመሳሳይ ቀይ ነጭ አንድ አይነት ዩኒፎርም መልበስ ብቻ አይደለም። ስትቀርጹት አንድ አይነት አዲስ ስነ ልቦናዊ ውቅር ያለው ትውልድ መቅረጽ ነው። አሁን ቀጣዩ የቤት ስራችሁ አንድ አይነት እሳቢያ ያለው አንድ አይነት ዩኒፎርም ያለው ከዚህ እስከ ባህር ዳር ከባህር ዳር እስከ ደጀን ከዚህ እስከ ደብረ ብርሃን ከደብረ ብርሃን እስከ ደሴ ከደሴ እስከ ጎንደር ያለው ትውልድ፣ አዲሱ ትውልድ አንድ አይነት እሳቢያ ያለው ከዛ ያሰበው ከዚህ አንድ አይነት ፍጹም አንድ እና ያው የሆነ ትውልድ መፍጠር ነው። የእናንተ የቤት ሥራ እሱ ነው። አሁን አዲሱ የቤት ስራችሁ የእናንተ በተለይ አሰልጣኞቹ ይሄ ነው። አንዳች የሚባክን ጊዜ የላችሁም። እናንተ ነግሪያችኋለሁ። አሁን ያለነውማ ታዲያ የስርዓቱ የመጨረሻው ፍርስራሹ ላይ ነው። አልቋል። አሁን ቀሪው ጊዜ ይሄው መልክዓ ምድሩ የእናንተ ነው። ህዝባችሁ የእናንተ ነው። የማሸነፍ ስነ ልቦናው የጠላትን እጅግ የደከመ ነው። አይታችሁታል። ያ የስነ ልቦና የበላይነት የእናንተ እሱን መቋጨት ነው ጉዳዩ። እሱ ዋናው። ቻለንጅ ምንድነው? ቀጣዩ ዓለም የሚፈልገውን የኛን ትውልድ በእኛ መልክ ከፍ ባለ በአማራ ልዕልና በሞራል ልዕልናው ልክ በማህበረሰባዊ ስሪቱ ልክ ማበጀት ነው የናንተ ጉዳይ። ስርዓቱን ነቅለህ ይሄ የመጨረሻ መጣል እሱ የመጨረሻው ምዕራፍ ላይ ነው። እሱን መንቀል ከሱ ቀጥሎ ያለው አንዱ ፈታኝ ነገር አዲስ ስርዓት መትከል ነው። ያ ስርዓት የመቶ ዓመት የአምሳ ዓመት የምናምን ፕሮጀክት አይደለም። አማራ አሁን ያላችሁ አሰልጣኞች፣ ምድር እንድትኖር እስከ ተፈቀደላት ዘመን ድረስ እስከ ዳግም ምጽአት ድረስ አማራ ከሌሎች ኢትዮጵያውያን ጋር ባቻነት ሳይገፋ፣ ሳይመካ፣ ሳይፈናቀል የሚኖርበትን ስርዓት መትከል ነው። አያ አጃችን ላይ ያለው ፕሮጀክት ቀላል ፕሮጀክት አይደለም። የዛሬ አምስት መቶ ዓመት የሚያልቅ አይደለም። እስከ ዳግም ምጽአት ህዝብ ይኖር ዘንድ አስቻይ ስርዓት ነው የምትተክሉት። ለዛ ሁነኛ ኃይል መገንባት ያስፈልጋል። እና እምንቀልድበት አይደለም። ወጣትነታችሁን እየበላ ነው። ምን እያለ ነው? አይደለም አንዳንዱ ሰው አዎ እዚህ የሚሰለጥረው መማር ነበረበት፣ እንዲ መሆን ነበረበት፣ እንደዛ መሆን ነበረበት፣ ምናምን ምን ይላል። ወደ ሁነኛው ዘመናችሁ ያመጣ ያመጣናችሁ ከሁነኛው ዘመናችሁ ጋር ያ ወጣትነታችሁን የሚበላውን ያለን አስቸጋሪ ወጣትነታችሁን የሚፈታተነውን ያን ደቃቃ ነገር ከዛ ወጣችሁ ነው አይደል? አዲስ ወጣት የሰራችሁ አዲስ ማንነት የገነባችሁ። ዋናው ነው የቤት ስራ እሱ እንደሆነ ትውልድ መገንባት ትውልድ መቅረጽ ነው። አዲስ ትውልድ ነው ደግሞ በአዲስ የተቃኘ ትውልድ፣ አዲስ ማህበረሰብ ነው የሚገነባው። ያ ማህበረሰብ ሌሎች ኢትዮጵያውያን የሚፈልጉት የሞራል ልዕልና ያለው ማህበረሰብ ከዓለም ጋር ከዘመኑ ጋር የተወዳጀ ዘመኑን ያዋጀ የማህበረሰብ ግንባታ ነው እየሰራን ያለው። እሱ የምንሰረው ግንባታ ከነበረው ስርዓታዊ መዋቅር በእጅጉ የራቀ ከዛ ፍርስራሽ ላይ አይደለም የምንተክለው፣ አዲስ ማንነት ላይ ነው። እሱን አርቀን ቀብረን ነው የምንተክለው። ለዛ ማሳያዎች የክፍለ ጦር የብርጌድ መዋቅሮቻችን ማየት ትችላላችሁ። እሱን አርቀን ቀብረን አዲስ ማንነት ላይ ስንል ወንዝ የማይጋርደው ዛፍ የማይተግ ነው አዲስ ስሪት፣ ወረዳ፣ ዞን፣ ቀበሌ፣ ክልል ምን ምን ምን የሚባል ማሳያ ሞጣን ከምን ጋር ነው ያወዳጅ ነው? ክፍለ ጦር ስንመሰርት ከምዕራብ ጎጃሙ ደጋዳሞት ጋር ሰከላን ከምን ካዊ ይዞሉ ዳንግላ ጋር ሌሎች የዳንግላ ከተሞችን ከጃዊ ጋር ወረዳ ምህ እሳቤ ነባር እሳቤዎች በሙሉ ርቀው ነው የሚቀብሩት። ከትውልዱ አእምሮ አዲስ ባ ከዚህ በላይ ከዛፍ በላይ ከወንዝ በላይ የሆነ ሰውነትን መሰረት ያደረገ ማህበረሰባዊ ግንባታ ነው የምንገነባው። ትውልዱን በዚህ የተቃኘ ነው የምትገነቡት ትውልድ አማራ ያ ስነ ልቦናዊ ስሪት ያ ነባር ስርአቱ አርቆ የቀበረው ቆፍሮ የቀበረው ማህበረሰባዊ ስሪት ያ ድንቅ ወግና ባህል ተቀብሮ ወጥጦ ሰርጾ ነው እንደገና እሱን እየገነባን ያለ ወደ ነባር ወደዛ የሞራል ልዕልናችን አማራነትን ወደዛ ከፍታ እንሰቅለዋለን ስንል እሱ ነው ስርአቱ ምንድነው የሚለው እነዚህ ሽፍቶች እነዚህ ምናምንቴዎች በኢኮኖሚ የደህዩ በምናምን ያሉ እውቀት ያጠራቸው ምናምን ነው የሚለን እንደምታዩት ሽፍቶች ሆነን አይደለም። ኃይል ምን ገነባው? ሽፍትነት የአባቶቻችን ወግና ባህል እሴት ቢሆንም እንኳ እኛ ግን የህዝባችን ህልውና በዘላቂነት ይረጋገጥ ዘንድ ስልጣን መያዝ አለብን ብለን አለመን የተነሳ ለዛም የሚሆን ኃይል እየገነባን ያለን ሰዎች ነን። የኢኮኖሚ ጦት የነዋይ ጥንሮብን አይደለም። ይሄው ከምክትል ሰብሳቢያችሁ ቤቱን፣ ምኑን፣ ምኑን፣ ሁለት ቤት እያለው ሌላ መኪናውን ደግሞ እናንተን የሚጭንበትን አድርጎ ነው የዛሬ ሁለት ዓመት የወጣው። እንዲህ ከነዋይ ፍጹም ራሳቸውን የገሩ ከግል ፍላጎት የተሻገሩ ሰዎች ናቸው ያሉት። እውቀት አድሮ ደንቆሮች ሆነን አይደለም። ከአርበኛ ዘመነ ካሴ እስከታችን ድረስ ያለንን የሞራል ልንና ጠንቅቅ አድርገው ያውቃሉ። ስለዚህ ምንድነው መሰረታዊ ጉዳያችን? ያ የመከራችን ምንጭ የሆነው ስርዓት ተነቅሎ ለስነ ፍጥረቱ ሁሉ የሚበጅ ስርዓት መኖር አለበት ነው ጉዳይ። እኛን ጨምሮ ያሉት መሪዎች ከአርበኛ ዘመነ ካሴ እስከ ሌሎች ስራ አስፈጻሚዎች ድረስ አብዛኛውን ጊዜ ስትራቴጂካሊ ካስቀመጥነው እቅድ በላይ ስርዓቱ የሚጭረው እሳት አለ። እሱን እሳት ማጥፋት ላይ ስለምንውል ሁልጊዜ ክትትሎች ሊያንሱ ይችላሉ። እናንተው ናቸው። አሁን ዘመን ወይም ደግሞ እንዳሳምነው ጽጌ፣ አንዳንዴ ብልግናዎች ሲታዩ ሃይ ብለው የሚኮረኩም ሰው ላይኖር ይችላል። እናንተው ናቸውሁ። እናንተው እነሱ ናቸው። እናንተው ጀኔራሎች ናቸው ሁልጊዜ የሚባሉ ሐቁ እሱ ነው። ራሳችሁን ጠብቁ። እናንተ በተለይ አሁን ሰልጣኞች አሁን አመራሮች ከዚህ ሰዓት ከዚህ ችለት ጀምሮ የዋዛ ሌላችሁ የሆነ ያየ እየተነጋገር ነው። የተሸከማችሁት ጉዳይ እጃችሁ ላይ ያለው አላማ የገዘፈ ነው። ያለብን የሰው ጥረት ነው። ያለብን የመሪ ጥረት ነው። የመሪ ኢዳ ነው። ሌሎች ነገሮች ናቸው። ያሉብን ጉዳዮች ብዙ ናቸው፣ እና ራሳችሁን መጠበቅ ያስፈልግ። ሙሽሮች ናቸው፣ የአማራ ህዝብና የፈጣሪ ሙሽሮች። ሙሽራ ታውቃላችሁ እንዴት እንደሚጠበቅ ሰርጉ እስኪደርስ ድረስ በደንብ ነው የምትጠበቀው። ሙሽራ ይህ በአማራ ወግና ባህል እንቅፋት እንደይመታ እንከኑ ይበዛበታል፣ እና እናንተ ሙሽሮች ናችሁ። ሙሽሮች ናችሁ ሲባል ከዚህ በኋላ አዋዋላችሁ ውሉ፣ አዳራችሁ፣ እያንዳንዱ ቀናችሁ፣ እያንዳንዱ ሳምንታችሁ በተቆጠረ ግብ ነው መሆን መቻል ያለበት። የዋዛ የምትባክል አንዲት ደቂቃ እንኳ የለችም። አንድ ሽርፍራፊ ሰዓት እችን የምታክል ደቃቃ ብኩን ሰዓት የለችም። ያን ወጣትነታችሁን ከሚቀሙ ነገሮች መፀየፍ ያስፈልጋል። የግድ ማለት ነው። ችለን የሚጋፉን ነገሮች ይኖራሉ። ወይ መጠጣት ይኖርብህ ይሆናል። መጫወት ይኖርብህ ይኖራል። ከተቃራኒ ፆታ ጋር ምናምን መሆን ይኖርብህ ምሽት ሊያስፈልግህ ይሆናል። የስ ዘመንህ ነው፣ ግን አይሆንም። አማራ አሁን ያ የመከራ ጥፋት እንዲህ የህዝብ ጉረሮ ላይ መጥቶ የተደቀነ ያንን ደግሞ ወርውረህ የመጣል ግዴታ ያለብህ ከታች ሌላ የለለህ ከላይ ደግሞ ሌላ አቅጣጫ የሚሰጥህ የሌለ ሌላ ሁነኛ ብቸኛ ሰው እና እነዛን ነገሮች የግድ መግፋት ያስፈልጋል። ወጣትነታችሁን የሚፈታተኗችሁን ነገሮች ማራቂ ያስፈልጋል። ለተወሰነ ጊዜ እንዲያ ስንሆን ነው የምንሻገረው፣ ያለዛ አይሆንም። ብዙ ነገር ያስፈልገን ነበር ብዙ ነገር መሆን፣ መልአክ አይደለንም፣ ቅዱሳን አይደለንም፣ ሰዎችን የተሰባሰብነው ስ ስጋዊ ፍትወታችን ያስቸግረናል። ስ ግን አይሆንም። ያለዛ የሚሻገርም መግታት ያስፈልጋል። በግድ በሱ ልክ መቆም ይኖርባችኋል። ቀጥሎ ድርጅታችሁን መጠበቅ ነው። ሁልጊዜ ቅድም ቀደም እንዳልኳችሁ አንድ ድህነታችን የመሪ፣ ሁለት ድህነታችን የድርጅት ነው። ሁል ጊዜ ላለፉት አምሳ ስልሳ ዓመታት በየሰዓቱ በእጃችን እንዲህ አበጅተን የሰራናቸው ድርጅቶች መሪ ድርጅቶች ይከስማሉ፣ በአንድም በሌላ ባንድም በሌላ አሁንም እጃቸው ላይ ያለው ድርጅት ምንም አለ ምንም። ያለ ድርጅት ሊቋጭ አይችልም። የጀመርነው ነው ትግል ያ ዋጋ የከፈልለት ያ በቅጡ እንኳን ያልቀበርናቸው የሚያሳስቡ ለቀጣይ 50 60 ዓመታት ማበጀት የማንችላቸው እንቁ ወጣቶችን የቀበርንበት ይህ ትግል ይቋጭ ዘንድ የግድ አንድ መሪ ድርጅት ያስፈልገናል እሱን መጠበቅ ሁለኛ ተግባራቸው ነው የሚሆነው ቀባኛ ታውቃላችሁ ከብት ቀባኛ የሚበላ ይሆን ከብት ጨርቅ ሲበላ ታውቃላችሁ አምሳ ለቃ ታውቃለህ ቀባኛ የበለው ጨርቅ አየህ ደርበኸው አያምርብህ ለብሰኸው አያሞቅህ ምን የበለው ቀባኛ የበለው ጨርቅ እረብ የለው የድርጅት ቀባኞች አሉ፣ የመሪ ቀባኞች አሉ። በየዘመኑ እየተከተሉ መሪን የሚበሉ ቅርጥፍ አድርገው የሚበሉ በየዘመኑ እየተከተሉ ድርጅትን ቅርጥፍ አድርገው የሚበሉ የመሪና የድርጅት ቀባኞች አሉ። ከነሱ ድርጅታችሁን ጠብቁ። 360 ዲግሪ በዘመንና በከበደ መካከል እንዲህ አርጎ የሆነ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት በመሪና በኮሎኔል መካከል እንዲ እንዲስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት ያን መሪ ቀርጥፎ ለመብላት በባየህና በሃፊ መካከል አንድ ስንጥቅ ፈጥሮ ያን ድርጅት ያን መሪ ቀርጥፎ ለመብላት በኢንጂነርና በመከተው መካከል አንድ ስንጥቅ ፈጥሮ ያን ድርጅት ቀርጥፎ ለመብላት የሚሯሯጡ ሌትና ቀን አሉ። አይሆንም እሱ መጠበቂያ ይሄኛው ትውልድ በራሱ ቅኝት ነው የተቃኘው። አየህ ካለፉት ስድስት መቶ ዓመታት የተመሰረቱ ድርጅቶች እንከኖች አሉ። እነሱን ነቅሶ የት እንደሚደርስ እንዴት እንደሚቋጨው ግቡ ምን እንደሆነ ጠላቶቹ እነማን እንደሆኑ ልካቸው የጠላቶቹ ልክ እስከ ምን ድረስ እንደሆነ እንኳ አውቆ በይሮ የተነሳ ትውልድ ነው። የራሱን ፎርሙላ ይዞ አዲስ ቅኝት ይዞ የተነሳ ትውልድ ነው። የሚለያችው ከሌሎች ይሄ ነው። በዚያ ልክ እናንተን መጠበቅ ከዚህ በኋላ እያንዳንዱ እንቅስቃሴያቸው በልክ መሆን በልክ ልከኛ። ገና ስትታዩ ይሄ ይሄ አማራ ነው፣ ይሄ አማራ ፋኖ በጎጃ አመራር ነው፣ ይሄ አማራ ፋኖ በጎጃ አባል ነው መባል አለበት። እሱን አድርጉ። ትልክ ምራ ምን ሌሎችም በዚህ ሰብሳቢው እነ በላይነህ ብዙ ነገሮች አሉ። የአማራ የፖለቲካ ባህል በተለይ ደግሞ አሁን በቅርቡ ይዞት የመጣው የፖለቲካ ባህል ይለያል፣ ይፈታተነናል። ከእውቀታችን በላይ ነው፣ ከዕድሜያችን በላይ ነው፣ ከሌላው በላይ ነው የሚሆነው እሱን ሁሉ ተቋቁሞ እንዲህ የምንፈልገውን ይህን ትውልድ እየቀረጹ መሄድ ለነገ የማይባል ጊዜ አሁን በአስቸኳይ ትናንትና መቶ ምናምን በጣም እንዲህ የሚያሳሱ ገና ስታየዋቸው አየህ ይህን ምነ ሌሎች ባዩ አንተ ያኔ ህልሙን እንኳ የሚጋራው አቶ እየተከነከነ የጠፋው ያ አሳምነው ጽጌ እንዲህ እንደዛ ስትሆኑ ትናንት እንደባያችሁ ነበር። ብቻውን እየባከና እየ የሚረዳው በቅጡ እንኳ ኧረ እንዲህ ጣ እንዲህ አይነት ጥፋት መጣ ብሎ የሚነግረው እንኳ ሰው ያጣ ያን የሚሸከምለት አንዳች እንኳ ሰው ያጣ ያጀግና እንኳን ባያችሁ ነበር። እንዴት ደስ ይል ነበር። ያ በዛ ዘመን አብሪኮ ከሁሉ አንዲት በርዝ የተነሳው ፕሮፌሰር አጥራት ባያችሁ ነበር። ያኔ በመከራ አየ ሰው እየተቀጠቀጠ እየታረደ አሁን ወለጋ ይኸው እዚህ ሰሜን የሚያጫም ሰሜን ማቸፈር መጥቷል። አርባ ጉጉ ወዚ እዚህ በጣም ቅርብ ላይ መጥቷል። እንዳያችሁት ነው። በየቀኑ ነው የሚጠፋው ነፍስ። አሁን እዚህ ሆነ ያለው በዚያ ዘመን እዛ ላይ ያ መከራ ሲታየው አልሆን ብሎ ሲቃዥ ይዞ እስክርቢቶ ይዞ ሲቃዥ የነበረው ፕሮፌሰር አስራት ባያችሁ ነው ወይ! እንዲህ ሩጣችሁ ሩጣችሁን የምትቀድሙ ይሄ እጃችሁን የማይጨበጥ እሳት ጉልበታችሁን የማይታጣፍ ብረት ሆናችሁ ባያችሁ ነበር። ግን እንዲያየታደለው ዘመነ ካሴ እንዲያየታደለው፣ ወይ እንዲያየ ታደለው ባየቀ ነው። ይሄው ምሬ ወዳጆ ነው። እናንተን እንዲያየ ታደለው፣ ይሄን ዘመን እንዲያየታደለው፣ እንዲያየታደለው፣ እዚህ ክፍለ ጦር ላይ የምታያቸው አመራሮች እኛውን እንድናየ ታደለው። ሁሉ አለ ይሄ

ጨለመውን የምታነጋ ያልኩት ትናንት ለዛ ነው ይሄን ሌሊት የምታነጉት እናንተ ናቸው። ትንሣኤውን የምታበስሩ አዋጅ ነጋሪዎች እናንተ ሆናችሁ አሁን፣ ማንም አይደለም። በዛ ልክ መቆም ያስፈልጋል። ካለዛ አይቆምም። እንዲህ ባለ ኃይል ነው የሚመለሱት እነዚህ ሰዎች። የለም ይሉኝታ፣ ሞራል፣ ሃይማኖት ምናምን የላቸውም እነዚህ ሰዎች። ተፈጥሯቸው አይፈቅድም። ያንተ በደምህ ነው ያ የሚስቁት፣ በደምህ ነው ወይንም የሚራጩት፣ በእሱ ነው የሚረኩት። በአጠቃላይ በመከራችን ነው የሚረኩት ሲረኩ የሚውሉ የሚያሉት በእኛ መከራና ስቃይ ነው። ሌላ ተፈጥሮ የላቸውም። ተው አትላቸውም። ከዚህ ምናምን ምናምን ዩኒፎርም ለብሶ ይመጣል ምኒሻ፣ መከላከያ፣ ልዩ ኃይል። ተው አትግደለኝ እባክህ ስለ ማርያም ስለ ምናምን በህግ አምላክ አትለውም። ለምን? መንግስት የሆነበት አላማ ነው ሊገርልህ ነው እኮ መንግስት የሆነው ህገ መንግስት ቁጭ ብሎ ሲጽፍ አማራ የሚባል ጠላት የማህበረሰብ አለ፣ እሱ መጥፋት አለበት። መቼ ስልጣን ሊያዝ እንዴት አድርጌ በምን ፍጥነት ብሎ እየሮጠ ሄዶ ስልጣኑ ላይ የተቆናጠጠ ህገ መንግስት ጻፈ። መንግስት የሆነበት ህገ መንግስት የጻፈበት አላማ አንተን ሊገል ነው። በቃ አለቀ። ከአላማው ፈቅ አታድርጎ። ስለዚህ ምንድን ነው ልታረግ የምትችሉ የለም። መጥፋት አለብን ብለ ማጥፋት ነው። በልኩ መቆም አሁን እሱን አፈራርሳችሁ ጥላችኋል። ቀሪዋን እንዳልኳችሁ በጥቂቱ በደንብ በልኩ ሆኖ መቋጨት ነው። ብዙ ነገር እጃችሁ ላይ አለ። ቅድም ካልኩት ከመልካም እድሩ ከማህበረሰቡ ከእናንተ ስነልቦና ከሌሎች በየቀሉ ከሚፈጠረው ደጀን ከሚሆነው ሰልጣኝና ሌላው ኃይል በሙሉ እሱንን ይዘን በእርግጠኝነት በአጭር ቀን በአጭር ጊዜ በድል ነው የምንገናኘው። ሌትና ቀን እንከኖችን እያረምን በየሰዓቱ በየሰዓቱ እንከኖችን እያረምን አዳዲስ ነገሮችን እየፈጠርን እያሻሻል በየሆነው በየሁኔታው እንሄዳለን። እጅጋር ለጌና ማመሰግነው ክብር ይስጥ።